ይሄ የጠየቁህን ነገር እንግዲህ፣ ነገሩማ ወዲህ ነው። እናቴ እንዲህ ላይታች ስንወጣ ስንወርድ ሳያዛክረው የነበረ እኮ ሴት ነው። አንቺ ሴት ናት፣ ሴት ናት። እናቴ እናንተንም እንዲያ ስታስወጣችሁ የነበረ እኔንም አልኩህ ብለህ ሩጫ የምለጡ

ምሩጫችወንድ ወንድ ወንድ መሆን የነበረባት ተበልኳ። አንዳንድ ወንድ መሆን የነበረባት ናት ቀርታ አስጨምቀን፣ የምን ጠጉረ ልጉጥ መጣ ብለን በየጫካው በየተሻው ስንገባ ስንወጣ እሷ እና አሁን መቼም ያለ ተደበደበች። ደግሞ ቅዱስ ማን ደህና ናት ደህና ናት። ነገሩስ አጀማምሩ በእርግጥ ጠና ነበር፣ ግን ማን መታ? ይኸውልሽ እንዳየሽ እነኛም እንዲህ ስንወጣ ስንወጣ ስንወርድ ታስማረህ ጋር አልነበረ ስንወጣ ስንወርድ ስንወጣ ስንወርድልሽ ልሽ አሁን አንድ ቀን በጠዋት ተነስተን በዚህ አይደል እኔም በዚህ ማየት የሆነ እንደዚህ ደንደን ያለ ሰው ማየት እንግዲህ ታያውቂዋለሽ አስማረን መቼም ነገር ተጀመረ። አዚያ ሳይልሽ ተደብቆ ጠቅሎ መጣ ነው፣ እዚያ ውይ ውይ እናቴ እኔን እናቴ እናቴን ነው። ከዚያ እኔም በዚያ ሁሉ ሩጫ መድረስ ተውቃት ነው አንተ እንዲያውቃት ነው የሚለካ ታስማራ። ከዚያ አፋፍሰን ብንል ምን እናድርግ? አንድ ደንበጃን ውሀ በላይ አውላኝ ለቀን ግተን ግተን መብስ ዘራበት ወስደን ቤቷ የገዛ የገዝጣናት እንዲያው ሆና ብታይ ሞታብን ተሞት የተረፈች። ኧረ ወይኔም እንዳትር ብበላናት ተሞት ተረፈች። እናቴ እራስ አላመጣችው ጣራህ። ኧረ ኧረ ኧረ አንተ እንዲያው ምን አይነት ሰው ነው ቀድም ያን ያህል መንገድ እንደው ስንወዘወዝ በባዶ ዝም ብላ ድልጉም ብላ ተምትጓዝ ብትነግር ምን አለ? ያ ምን ብነግርሽ ምን ታደርጊያለሽ? እንዴት ስመጣ ለዚህ ወንድ እንዴት ሆንሽ? እንዴት ምን ሆነሽ ሰነበትሽ አላት ነው አባ ይደርሳለ። አሁንም ቡናውን ምኑን በይና፣ ተደሽ ተረፈልሽ። ቡናውን ምኑን ቡናውን ምኑን ምንድን ነው? አስመራም ይምጣ ተሜዳ፣ እንዴት ነው ይቆይ እንጂ አሁን የበላሁት ሊወጣ ነው። አሁን የበላሁት ሊወጣ ነው። ምን ነው በንብለው ምን በፍንጫ ሊወጣ እንዴ? አራቴ ምንድ ምንድነው እንደዚህ እየሰማሁ ደሞ እየሰማሁ ምን ስማ ወልዶ ፈስቅዱስ እንደሆነስ እንኳን እግዚአብሔር አተረፈሽ እናት። ምን ስማ ወልዶ ፈስቅዱስ እንዴት ነው ደርሰሽ ነገር

ሁለት ቀን አሁን ሁለት ቀን ሙሉ ይኸውልህ ጠፋብኝ እኮ። ታይቶ አንቺ ዘንድ መጥቶ ነበር። ምን አሁን መጥቶ ነበር? ዋ ኧረ መጥቶማ፣ እናቴ ደስታውን ሳልጨርሰው ይኸውልህ ወድ ወድ እያልኩኝ አንድ እህሉን አንድ ጠላውን እየወጨሁኝ እያለ እንዲያው ልብስ ጨፋጭፍ ጫፍ የልመለስ ብሎኝ ወጥቼ ለድብሎ ፒስታሉን ይዞ ወጣ ያለምን የለጣብልህ መጫከናህኝ እያለው ብዬ ብለው አጨካከንሽ ደግሞ አንቺን ላስቸግር ብሎ ይኸውልህ፣ ታውቀዋለህ፣ ልቡ ገራም ነው። ወጣው አይደል ነው ገራም ነው የዋህ ልጅ አያሌ ነው። ይኸውልህ ወጣው በዛው የሄደበትንም አላወቅሁት። ይኸው ሁለተኛ ቀኑ ዛሬ ይኸውልህ። እና አንቺስ አልዘገየሽም ለፈልገው እ ትናንት ወዲያ ወጡ የሄደን ሰውዬ ዛሬ መፈለግ ምን እሚሉት ነው ይሄ? ይመጣል ብዬ ያላስማራ መቼ እንዲህ አእምሮ ይቀራል ብዬ አስተምረው። እና ልብሱን እያደረቀ ነው የሚሆን በሸጥ አልደርቅለት ብሎ

አያሌውና ትበይን ማለት እንዲያው ለመናገርም ከበድ የሚል እንትን ያላቸው፣ መቼም ከአንቺ የተሻለ እኔ ትበይንን አውቃታለሁ። እኔ የበለጠ ደግሞ አያሌው ትበይንን ያውቃታል። የልጅነት እኮ ናቸው። እደግን ደግ ተባብለው አብረው ያደጉ የተጋቡ እስተዚህን ጊዜ የቆዩ ሰዎች በዚህ በማይረባ ነገር ይለያያሉ ብለሽ ነው? አሁን እንደዚህ አንቺ ምዳክል እንዴት ና አስማራ፣ በእኔ ላይ ሁላችሁ እጣታችሁን የምጠቁሙ እኔ ና ብዬ ጎትቻ አምጥቻለሁ። እንዴት ቢወደኝ ቢከጅለኝ ነው እንጂ መጥተህ እኔ የተቀመጠ እሷ ብታጎልበት እሱማ መቼም የእሱ ጥፋት ነው። ቢሆንም ግን እንደው መቼም አገር አይሳቅ የሰማኒያ ምሽቱ እያለ አሁን እኔ ጋራ ይቀመጣል ብለሽ ነው እንደዚህ የምትሆኝ? እኔማ መቼም አልችለው ነገር ሆኖ ቢ ነው ይህን ያህል ጊዜ ዝም ያልኩኝ እና ሰዋይሽ አሁን ዝም ብለሽ ወደ ቤትሽ እንጂ እሱ እንደሁ አይመጣም ተዚህ በኋላ። አስማራ እንደ ሁላችሁ እንደው አገር መንደሩ ሁሉ እንደው በእኔ እጣቱ የሚጠቁምብኝ፣ እውነት እንደው እጅ ተያዣም እውነት፣ አገሩ ሙሉ ያቀመሰችው ነገር አለ እንጂ ታላንድ ነው። እኔን እንደ ሁላችሁ ፈረጅ የምትሆኑብኝ፣ በእኔ ላይ ሰው የሌለ ሰው አረጋችሁኝ እኮ፣ እንደ ሁላችሁ እጣታችሁ የምጠቁሙብኝ፣ እንደ እውነት እኔ ለምኜ ላብጃ አላስገባሁት፣ ቢወደኝ ነው። እናቴ ጎሱም ገራም ሰው ነው፣ ደግነቱ ቢይዘኝ ነው እንጂ የሰው ትዳር ላፈናክለው ከትው እኔ መቼም ነገርን በትኩሱ ሊያበርዱት ቢሞክሩ መቆስቆስ ነው የሚሆን ብዬ ዝም አልሁኝ እንጂ፣ የሰራሽው ስራ በጎ ሆኖ አይደለም እኮ ዝም ያልሁሽ። ዳሳሽ ምን አንድ መንደር ተቀምጠሽ ይህንን ስራ ምትሰሪ ደግሞ ጭራሽ እግር እንዴት አይንሽና ፈተሽ እንዴት! ይሄ ነገር ነውር ነውር ነውና፣ ዝም ብለሽ አሁን ወደ ቤት ሽጅሱ እንደው አይመጣም እነሱ እንደሆን የልጅነት ናቸው አይለም ነውና ምሽት ደርቦ ስንት ነገር ቢያደረግ በእሱ የሚጨክን አንጀት አላት ብለሽ ነው አስመረተው። ግድ የለም እሷ እሷ ናት ይሄን ሁሉ ምሰራ እሷ ናት ይሄን ሁሉ ደባ ምሰራ እስከ ዛሬ ድረስ በዱር በጫካው እያሰረች አሰቃየችው። ያለነሰ ደግሞ ዛሬ በምኔና ቅጠሏ ሰበበር አድርጋ አስገባቷል ማለት ቅጠላ የለም ቅጠል መስሎሽ ነው፣ ቅጠላ የለም መለቅ። ዝም ብለሽ አትኳትኝ፣ ከዚህ በኋላ አትልፊ ነው ምልሽ የአገር መሳቂያ ስትሆኝ ማን ተጎንሽ እኮ ቆመ። እህ እንዲያው አደፋፈሪ እንዲያው አደፋፈሪ እንዲያው አደፋፈሪ እንዲያው አይንሽን እንዲያው እንዲያው ግሩም እኮ ነው እናት እ አንድ ነገር ያስነካሽውም አንቺ ነሽ። የተዳሩን ትቶ አንቺ ዘንድ ያንተ አለ መጥቶ እንትንም እንዲያው ያደስ እኮ ነው እናት እንዲያው አጃሌው ነኝ እንትን ህን ወረሽ ሆይ ይቀመመሰው አድርግ አለ ተባረች። በእንግዲያስ ይኸውልሽ በጠርሙስ ነው። አንድ መለቻም ጨምሪልኝ። እዚህ የሰው እዚያ ስብሰባ ኑሮብን እዚያ የማቀምስበት አንድ መለቻም ጨምረሽ ነሽ ሽታ ስታ አዎ፣ አንድ ይበቃል፣ አንድ ይበቃል። አድርገሽ ጠርሙሱን ሙየው በይ። ምን እንትን ስራ እንዳላስፈታሽ ልጅ ሆነሽ

ነብር አረቂ ነው ነብር በቃ፣ ምን አባት ወሆ ብኬ ይሻለኛል። ጠብሰው በሉኝ እኮ በመንደር የተንከላቸው ሆኔ ምላሳቸው በእኔ ላይ መዘርጋት ነው። አዳሚ በማያገባው ሁሉ እየገባ እኔን ማቃጠል ነው ማቃጠል ነው። ዋ አሁን እንዲያው እዚያ እኔን ማንሳት እመጣለሁ። እንትን ቀን ይጥላል፣ አንዳንድ ዜ ቀን ይጥላል ቢረዱኝ ቢገባቸው፣ የሰው ችግር በእርግጥ በጥፋቴ ነው ግን ቢረዱኝ ምላል ቤቱን እንዲያርጉ አፍረሶ እያሉ ተሚበሉኝ እንዲያርገው ጠብሰው

እንዲሁ አንቺም እኮ እንደው እንደው አንዳንዴ ወንድም ትሆኚቱን አትቀርታላለሁ። አንዳንድ ጊዜ ስራሽ አጓጉል አጓጉል መተሳበት ጠፍቶሻል። ያለፈውን እስትቼው ነበር ሁሉንም ነገር፣ አሁን መጪው ነው።